ሰላም ሰላም፣ እንዴት ናችሁ? በባለፈው ቪዲዮ ረጅም ቪዲዮዎችን እንዴት እንደምንሰራ፣ እንዴት ስክሪፕት ረጅም ስክሪፕት እንደምንሰራ፣ ስክሪፕቱን እንዴት ወደ ቪዲዮ እንደምንቀይር አሳይቻችሁ ነበር። ዛሬ ደግሞ የቀየርነውን ስክሪፕት እንዴት አድርገን ወደ ቪዲዮ ቀይረን እንዴት አድርገን እሱን ተጠቅመን አራት ሺህ ሰዓት እንሞላለን የሚለውን ነው እማሳያችሁ ማለት ነው። ብሮዘራችሁን ትከፍታላችሁ። በጉግል የምትጠቀሙ በፈለጋችሁት በኦፔራ የምትጠቀሙ የፈለጋችሁትን ብሮዘር ትከፍቱና ብሮዘራችሁ ላይ ኦቢኤስ ስቱዲዮ ብላችሁ ትጽፋላችሁ። ኦቢኤስ ስቱዲዮ ይኸው መጀመሪያ ላይ የሚመጣው ነው ትከፍታላችሁ። ኦፕሽኖች አሉት፣ ለዊንዶ፣ ለማክ፣ ለሊኒክስ ምናምን የሚላለን ለፈለጋችሁት ዲቫይስ ይሄ ለእንትናችሁ ነው እሺ፣ ለኮምፒውተር ላይ ነው የሚጫነው ወይም ታብሌታችሁ ላይ ትጭናላችሁ ማለት ነው። ይሄንን እኔ ግን የተጫነ ስላለኝ በቀጥታ ወደዛ ሄጄ አምጥቼ እሱን ነው ማሳያችሁ እንዴት አድርገን እንደምንጠቀምበት እንዴት አድርገን ላይቭ ላይ ሆነን ፊታችንን ሳናሳይ መጠቀም እንደምንችል የሰራነውን ቪዲዮ ላይቭ አድርገን ሰዓታችን በደንብ እንዲቆጥርልን እንዴት እንደምናደርግ ነው ማሳያችሁ ማለት ነው። ከዛ አሁን ይህንን ከጫናችሁ በኋላ ኦቤስ ስቱዲዮ የሚለውን ትከፍቱታላችሁ ማለት ነው። ያው እዚህ ጋር ከፈትኩት ረን እያደረኩት ነው። አሁን እኔ እየተጫነ ስላለኝ ነው። እናንተ መጫን ትችላላችሁ። እሺ፣ ከዛ ይሄ ቪዲዮ ትጫናለኝ እኔ ስለምጠቀምበት ነው። በጣም ሰዓቴን እየጨመረልኝ ያለውን ሲስተም ነው ማሳያችሁ። ይህን ሪሙቭ ታደርጉና እዚህ ጋር ሲን የሚለው ጋር ሲን የሚለው ጋር ነው የምትመጡት። እኔ ሲኖቹን አሁን የመጀመሪያ ዳውንሎድ የሆኑ ስላሉ ለእናንተ ላሳያችሁ ስለሆነ ክሌል አድርገው ብዬ ነው የመደመር ምልክቷን ትጫናላችሁ። ከዛ እዚ ጋር ፕሊስ ኢንተር ዘ ኔም ኦፍ ዘ ሴን ይላችኋል። የፈለጋችሁትን ትጽፉለታላችሁ። ላይቭ ዋን ብዬ ጻፍኩለት ለምሳሌ። ከዛ ኦኬ ትሉና ትወጣላችሁ። ከዛ ሶርስ ላይ ትገባላችሁ። እዚጋ የፕላስ ምልክቷን ትጫናላችሁ። አሁንም መደመሯን ከዛ ሶርሳችን የት ነው የሚለውን እዚ ጋር ሚዲያ ሶርስ ነው፣ እሺ የምንጠቀመው። ምክንያቱም ቪዲዮ ነው፣ ቪዲዮ ደግሞ ሚዲያ ሶርስ ነው። እዚ ጋር ሚዲያ ሶርስ የሚለውን ክሊክ ታደርጋላችሁ። ከዛ ኦኬ ትሉታላችሁ። ኦኬ ስትሉት እንደዚህ አይነት ብሮትን ይከፍትላችኋል። ከዛ ብሮስ ትሉታላችሁ እዚ ጋር ከዛ የአዘጋጃችሁትን ቅድም ያዘጋጃችሁትን ረጅም ቪዲዮ ነው እዚ ጋር የምታመጡት። እኔ ዲስክቶፕ ላይ የተዘጋጃለኝ እሱን ነው የምመርጥለት። ረጅም ቪዲዮ ቢሆን ይመረጣል። እሺ ከቻላችሁ የአንድ ሰዓት ቪዲዮ አድርጉት። ከዛ እሱን ኦፕን ታደርጉለታላችሁ እዚ ጋር ከዛ ኦኬ ትሉታና ትወጣላችሁ። ቪዲዮ እንደዚህ ይመጣል። ሳይዙ እንደዚህ ነው የሚሆነው ባይ ዲፎልት። መቀየር ከፈለጋችሁ ትቀይራላችሁ። ከዛ ፋይል ውስጥ ትገቡና ፋይል የሚለው ጋር ትገቡና ስትሪም የሚለውን ስትሪም አለ እዚህ ጋር። አውትፑት ኦዲዮ፣ ቪዲዮ ኤቭሪቲንግ አለ እዚህ ጋር። እኛ የምንፈልገው ምንድን ነው? ቪዲዮ መሆን ከፈለጋችሁ ቪዲዮ ትሉታላችሁ። ራሳችሁ ላይቭ ገብቼ ራሴ ማውራት ይችላለሁ ካላችሁ አሁን ግን የምንለው ስትሪም ነው የሚለውን ነው የምንመርጥለት። ምክንያቱም እኛ ቪዲዮችን ስትሪም እንዲሆን ነው የምንፈልገው አይደል። ከዛ ዩቲዩባችሁ ላይ ትገባላችሁ። ዩቲዩባችሁ ላይ ዳውንሎድ የምናረግበት ቦታ ጋር ክሬት የሚለውን ትነካላችሁ። አፕሎድ የምናረግበት ቦታ አለ። ጎ ላይቭ፣ ክሬት ፖስት፣ ኒው ፕሌሊስት፣ ኒው ፕሮድካስት የሚል ነገር ይመጣላችኋል። አሁን ምንድነው የምንፈልገው? ላይቭ መሆን ነው አይደል የምንፈልገው። ጎ ላይቭ የሚለውን ትመርጣላችሁ። ከዛ ይሄ ፔጅ ይከፍትላችኋል። ይሄ ዩትዩባችሁ ላይ ያለ ፔጅ ነው፣ ግን በዚህ አይደለም እሺ፣ ላይቭ የምትገቡት ይሄ የምታዩበት ነው። ኤዲት የሚለውን ትከፍቱና እዚህ ጋር እዚህ ጋር ታይትል ትጽፋላችሁ። የኔ ሚስ የግል ላይቭ ስትሪም ነው፣ የራሴ የዩትዩብ ስሜ ነው። ዲስክሪፕሽን አለ ትጽፋላችሁ። ቪዚቢሊቲ ላይ ፐብሊክ ነው የሚለው እኔ ፐብሊክ ላይቭ ስለማረገው ነው ትከፍቱና አሁን ለእናንተ ላሳያችሁ ስለሆነ ፒራቪ ታረጓለሁ ማለት ነው። አን ሊስት ዳለ ፔራቤት ታረጓለሁ ቪዲዮ። ከዛ ዳን ብዬ ወጣለሁ። ከዛ ወደ ታች ትወርዳላችሁ። እዚህ ጋር ታብኔላችሁን ዳውንሎድ የምታረጉበት ቦታ አለ። የፈለጋችሁትን ታብኔል ታረጋላችሁ ማለት ነው። ምክንያቱም ላይቭ ሰው ሲያየው ክሊክ አርጎት ነክቶት ላይቫችሁን እንዲያየው ማለት ነው። የምትፈልጉትን ቶፒክ በምትፈልጉት ቻናላችሁን የሚገልጽላችሁ ነገር ነው የምታረጉት። እነዚህ የሚሞሉ ናቸው እሺ። ኤዲቲንግ ላይ ሁሉንም ኤዲት የሚለው ላይ መምላት ያለባችሁም ሁሉንም መምላት ነው ያለባችሁ። ለምሳሌ እዚህ ጋር ለቪዲዮ ለኪድ ሆና ላይ ሆንም እዛ ጋር ዳውንሎድ ስናደረገ ያለው ኦፕሽን አለ እዚህ ጋር ኪድስ ኦፕሽኑን ሰሌክት አድርግ ኖት አላውድ ፎር ኪድስ የሚለውም መምረጣችሁን እንዳትረሱ። እሺ ከዛ ይሄው ፔጃችን እንደዚህ ይመጣል። ዋናዋ ነገር እዚህ ጋር ነች። ይኸውላችሁ እዚህ ጋር እዚህ ጋር ኮፒ ምናረጋት ነገር አለች። እሺ ስትሪም ኪ የሚለው ጋር ትገቡና ዲፎልት ስትሪም ኪ የሚለውን ኮፒ ታረጋላችሁ። ከዛ ስትሪም ጋር ትሄዳላችሁ እዚህ ጋር ዩዝ ስትሪም ኪ ሚለው አለ አይደል ቅድም የመረጥነው ኦቤስ ስቱዲዮ ላይ ማለት ነው። ፕራይመሪ ዩቲዩብ ኢንገስት ሰርቨር አለ፣ እዚ ጋ ብዙ ኦፕሽኖች አሉ። እኛ የምንፈልገው የዩቲዩብን ነው። ከዛ ኮኔክት አካውንት የሚል ሪኮማንድድ ነው። ዩዝ ስትሪም ኪ ሚለው ጋ ትመጡ እና ቅድም እዛ ጋ ዩቲዩብ ላይ ኮፒ ያረግነውን እዚጋ ፔስት እናረጋለን። ኪዋን እዚጋ ስትሪም ኪዋን ፔስት ታረጋላችሁ። ይሄ ኮኔክት ማድረጊያ ነው። ከዛ አፕላይ ከዛ ኦኬ ከዛ ይሄው እንዲህ ይመጣላችኋል። ላይቫችሁን እዚህ ጋር ታዩታላችሁ። ቤስ ስቱዲዮ ላይ ስታርት ስትሪሚንግ፣ ስታርት ሪከርዲንግ፣ ስታር ቪዥዋል ካሜራ፣ ስቱዲዮ ሙድ ሴቲንግ ምናምን የሚል ነገር አለ። እኛ ምን ፈልገው ምንድነው ስትሪሚንግ ነው። ሪከርድ ማድረግ ከፈለጋችሁ ሪከርድ ማድረግ ትችላላችሁ። ሪከርድ ማድረግ ላይቫችሁን ሪከርድ ማድረግ ከፈለጋችሁት ትችላላችሁ። ስታርት ስትሪሚንግ የሚለውን ነው የምንጫ ነው። አሁን ስትሪማችን ይጀምራል ማለት ነው ይህን ስንጫናት። ከዛ የት ነው የምትሄዱት? ስትሪማችሁን እዚህ ጋር የስ ሞንት ኦንላይን ሞንት የስ ትፈልጋለሽ የሚለውን እነካለን። ያው ፕራይቬት ነው ላይቭ አይሆንም። ግን እናንተ ላይቭ ካደረጋችሁት ቅድም የመረጣችሁት ኦፕሽን ፕራይቬት መሆን የለበትም። ፐብሊክ የሚለውን ነው የምትመርጡት። እሺ ከዛ የወላችሁ ዩቲዩባችሁ ላይ ስትሄዱ ላይቭ ሆናችሁ ማለት ነው። እንደምታዩት እዚህ ጋ ሁሉንም ነገር ኮንትሮል የምታደርጉት በዚህ ነው ሜሴጅ የምጽፍላችሁ ካለ ስንት ሰው እያየው ነው ላይቫችሁን ከረንት ቪወር ስንት ሰው እያየው ነው ቪው አድርጎ የወጣው ሰው ቻት የሚያደርጋችሁ ሰው ሜሴጅ የሚጽፍላችሁን ሰው ሁሉንም ኮንትሮል የምታደርጉት በዚህ ነው። እንደገና ኤዲት ማድረግ ብትፈልጉ ይህን ሳላ አስገባ የምትሉት ነገር ካለ እዚህ ጋር መታችሁ ድጋሜ ኤዲት አድርጋችሁ ሼር ማድረግ ትችላል ሴፍ ታደርጉታላችሁ ይመጣል ማለት ነው። ስለዚህ ላይቫችሁ እንደዚህ ነው የሚመስለው ሲከፈት። እዚህ ጋር ላይቭ መሆን ከፈለጋችሁ ቪዲዮችሁን ስትሪሚንግ ሳይሆን ላይቭ መሆን ከፈለጋችሁ ዌብካም አለ። ዌብካማችሁን ከፍታችሁ ላይቭ መሆን ትችላላችሁ። እራሴ ላይቭ ሆኜ ከኦዲየንሶቼ ጋር ማውራት ፈልጋለሁ የምትሉ ከሆነ በጣም ብዙ ብዙ ሰብስክራይበር የሚያስገኝ ነው። እራሳችሁ ላይቭ መሆን ከቻላችሁ ላይቭ ሆኑ። ላይቭ ስትሪሚንግ ሳይሆን እራሳችሁም ላይቭ መሆን ትችላላችሁ። ከዛ ይሄንን ኢንዱስትሪም ብላችሁ ተወጣላችሁ፣ ሲያልቅ ማለት ነው ወይም ሰዓት ሊሚቴሽን ታስገቡለታላችሁ ቅድም ኤዲቲንግ ላይ እንዳሳየዋችሁ ማለት ነው ቪዲዮችሁ እንደዚህ ነው የሚመስለው እንደዚህ ላይቭ ይሆናል ቻናላችሁ ማለት ነው ዩትዩብ ቻናላችሁ በሰራችሁት ቪዲዮ መሰረት ላይቭ እንደዚህ ይሆናል ሰዓታችሁ እንደዚህ ላይቭ በሆናችሁበት ቅጽበት ሁሉ ያለው ካልኩሌት አድርጎ ዎችንግ አወራችሁ ላይ ይጨምርላችኋል ማለት ነው ከዛ ስትጨርሱ ኢንድ ስትሪም ታደረጉታላችሁ ኤንድ ታደረጉታላችሁ ትወጣላችሁ እስካሁን ቻናሌን ሰብስክራይብ ያላረጋችሁ ሰብስክራይብ አርጉኝ ከዚህ በፊት የሰሯቸው ቪዲዮዎች አሉ ለረጃችን ቪዲዮዎችም የሆኑ ስክሪፕቶች እንዴት እንደምትሰራ እሱን ቪዲዮ እዩት አስተያየት ጻፉልኝ ሊንኩን የኦቢኤስ ስቱዲዮን ሊንክ የምትፈልጉ ከሆነ ጻፉልኝ ይልክላችኋለሁ